ሰዎች ምዕመናን እንዴት አደራችሁ? እንዴት አደራችሁ? እንዴት አረፈዳችሁ? በሐዘናችንም ሆነ በደስታችን ጊዜ በትርፋችንም ሆነ በኪሳራችን ጊዜ ጤንነት በተሰማንም ሆነ በሽታ መጠቀር ጊዜ ዘመድ ገንዘብ ጤና ፊቱን ባዞረብን ጊዜ ትናንት ከኛ ጋር የነበረ ዛሬም ከኛ ጋር ያለ ለም ከኛ ጋራ መሆኑን አፋችንን ሞልተን የመሰከርንለት ልባችንን ሞልተን ያመንነው የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። በድጋሜ ኩሎ ዘትክል እዴከ ለገቢር መጠነ ኃይልከ ግበን እስመ አልቦ ግብር ወህሊና ጥበብ ዋይምሮ ውስተ ገሃነም ኀበ ተሐውር አንተ ይ እጅ ልታደርግ የምትችለውን ሁሉ በአቅምህ ልክ አድርግ። አንተ በምትሄድበት በሲኦል ሥራ፣ ሀሳብ፣ ዕውቀትና ጥበብ የለምና መጽሐፈ መክብብ ምዕራፍ ዘጠኝ ቁጥር አስር ላይ የሚገኝ ወርቆ የተነሳው ረክሶ የተቀደሰው ጠፍቶ የተገኘው ሹመትን፣ ሽረትን፣ ክብርን፣ ውርደትን፣ ድህነትን፣ ሀብትን፣ አዋቂነትን፣ አላዋቂነትን በዘመኑ ያየ የታላቁ ሰው የዳዊት ልጅ በአስራ ሁለት ዓመቱ የነገሰ አስተዋይነትን ጠይቆ ለምኖ ከፈጣሪው እግዚአብሔር ከጠየቀው አሳልፎ እውቀትን፣ ጥበብን፣ ረፍትን፣ ሰላምን፣ ሀብት ት ሰጥቶት የነበረው ሰሎሞን የተናገረው ቃል ነው እና በዚህ ኃይለ ቃል ለሚቀጥሉት ሀያ ደቂቃዎች እንማማራለን። ጊዜውን ለመቆጠብ ለመጠቀም ያህል ፀሐይም እየመታችው ስለሆነ እጥር መጠን ሰብሰብ አድርገን ጥያቄያችን የሚመለስበትን እንባችን የሚታበስበትን ቁስላችን የሚፈወስበትን ጉድለታችን የሚሞላበትን ስጋዊ ኑሯችን እንዲረጋጋ መንፈሳዊ ጥያቄያችን እንዲመለስ የሰከነ እና የተረጋጋ ሕይወት እንድንመራ ያደርገውን እግዚአብሔርን ቃል እንነግራችኋለን። ጆሯችሁን ይክፈት፣ አንደበታችንን ይፍታ። የምንናገረው አይንሳን፣ የምሰሙትም አያሳጣችሁ። እግዚአብሔር በመላ በግምት በሳይሆን አይቀርም በምናልባት የግል ሐሳባችን እንዳናፈስባችሁ የእናንተን ጆሮ ይጠብቅ የኛንም አንደበት ይቆጣጠር እግዚአብሔር። እንግዲህ እንደምታውቁ ዛሬ የእመቤታችን የቃል ኪዳኗ ቀን ነው። በዛሬው ቀን የምትከበረው እመቤታችን ብቻ ሳትሆን ሆን የእመቤታችን የአክስቷ ልጅ የሆነችው ኤልሳቤጥ የታላቁ ነቢይ ሐዋርያ ካህን መጥምቀ መለኮት የሆነው ዮሐንስ ከሴቶች ከተወለዱት መካከል እንዳንተ ያለ አይነሳም ብሎ በክርስቶስ አንደበት የተመሰከረለት ልኩን ደረጃውን የሚያውቅ ለክርስቶስ መንገድ የጠረገ ክርስቶስን ያጠመቀ የታላቁ ዘካርያስ የቅዱሱ ዘካርያስ የቅድስቱ ኤልሳቤጥ ልጅ ዮሐንስ እሱን ያስገኘችው የወለደችው ኤልሳቤጥም ረፍቷ ዛሬ ነው። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከሌሎቹ የእምነት ተቋማት የሚለያት ንጉሱን ከነሰራዊቱ ዛፉን ከነ ቅርንጫፉ ዳቦውን ከነ መሶቡ ደመናውን ከነዝናቡ እርሻውን ከነ ምርቱ አካተ ያዘች ያዘ ስለሆነች ነው ከላይ ክርስቶስን ይዛ እመቤታችን አስከትላ ጻርቃን ሰማይታትን ሰልሳ በውዳሴዋ በቅዳሴዋ በማይለቷ በሰዓታቷ ብሉይን ስትተረጉም ሐዲሱን ስታመሰጥር ገድሉን፣ ድርሳኑን፣ ተአምሩን ስታነብ በጸበሉ በእምነቱ እነዚህ ቀደም ብዬ ጠቀስኳቸው ፈጣሪያቸውን የበላይ ዘውድ፣ አክሊል፣ መሪ፣ ፊታውራሪ አድርገው እመቤታችንን ተከትለው የሚከብሩ ሁሉ ቅዱሳን በኦርቶዶክሳዊ ተዋህዶ ቤተ ክርስቲያን የሚከበሩ ናቸው። ምክንያቱም ወጥተዋል፣ ወርደዋል፣ ነደዋል፣ ታርደዋል፣ ተገፈዋል፣ ተገርፈዋል፣ ተርበዋል፣ ተጠምተዋል፣ ተንከራተዋል። ይህ ዓለም ለእነሱ የተገባው ነው ስላልተገኘ በጊዜያቸው፣ በገንዘባቸው፣ በአካላቸው ፈጣሪያቸውን ስላከበሩ በዚህ ዓለም ለጊዜው በሰማይ ለዘላለሙ በሚታየው በማይታየው እግዚአብሔር ሹሟቸዋልና እግዚአብሔር ያከበራቸውን ማክበር እግዚአብሔር የሾማቸውን ማክበር ኦርቶዶክሳዊ ግዴታ እንጂ መብትና አማራጭ አይደለምና። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሁሉንም ማካታ ያያዘች ናት እና ዛሬ ከእመቤታችን ቃል ኪዳን በተጨማሪ ኤልሳቤጥ ያረፈችበት ቀን ነው። ሊቃውንቱም ሌሊት ቃል እግዚአብሔር እምድንግል አስተርአየ ኤልሳቤጥ ኮነት አባየ እስመወለደት ነብዬ ድንግል ማርያም አካላዊ ቃል ሰማያዊ ረቂቅ መለኮት ከሥጋዋ ሥጋ ከነፍሷ ነፍስ ነሥቶ ገዝፎ ታየ ተራበ ተጠማ በመካከላችን ተመላለሰ ሕይወት አገኘን ጥል ተወገደ ሰላም ሰፈነ ፍቅር ተመለሰ የጥል ግድግዳ ፈረሰ የለያየን መጋረጃ ተቀደደ አዲስ ሕይወት ተጀመረ ብለው ካከበሩ በኋላ የምቤታችንን ኤልሳቤጥ ኮነት አባይ ኤልሳቤጥ ታላቅ ሆነች ከበረች ለምን እስመ ወለደት ነቢየ ዮሐንስ መጥምቀ አስገኝታለችና ብለው ነግረውናል። እንደነገርኳችሁ ወኤልሳቤጥንን ተማዝማዲኪ ኤልሳቤጥም ከዘመዶች ወገን ብሎ ወንጌላዊ ሉቃስ በምዕራፍ 1 ቁጥር 26 እንደመሰከረላት ኤልሳቤጥም የእመቤታችን ያክስቷ ልጅናትና የአክስቶንስ ስለሆነች አይደለም የምናከብራት፣ ከብራ ስለተገኘች ስለ ተገኘች እና፣ ዛሬ እመቤታችን ቃል ኪዳን የተቀበለችበት ቀን ነው። ቅድም በጥቅሱ እንደነገርኳችሁ ሰሎሞን በክርስቶስ ከመወለዱ አንድ ሺህ ዓመት አስቀድሞ የነበረው ሰሎሞን በመጽሐፈ መክብብ ላይ ሲናገር ሁሎ ዘትክል እዴከ ለገቢር እጅ ልታደርግ የምትችለውን ሁሉ በኃይልህ ልክ በአቅምህ ልክ አድርግ አለና እስማርዎር ህሊና አረፈዳደን አረፈዳችሁ። አላስረዘብባችሁም። በጣም አዳምጡ ምእመናን። እየተናገረ ያለው ማን ነው? እያስተማረን ያለው ማን ነው? ፊት ለፊታችን የቆመው የጸጋ ዙፋኑ ታቦቱ ነው። እኛም እኛ ስፒከር ይዘናል እኛ ራሳችን ደግሞ የሰማያዊ ንጉስ እግዚአብሔር ስፒከሮች ነን። እኛ የስፒከር ስፒከርን የያዝ ነው። ይህና ልትሰሙን ልታዳምጡን ይገባል። ይገባልና ባይሆን እኛ በማሳጠር እንተባበራችኋለን። ቅድም እንደተናገርኩት ዛሬ እመቤታችን ቃል ኪዳን ኤልሳቤጥ የተከበለችበት ተናግሬአለሁኝ። ዛሬ እመቤታችን ቃል ኪዳን የተቀበለችበት ቀን ነው። ቅድም የጠቀስኩላችሁ ጥቅስ ባጭሩ ምንድነው የሚለው ማድረግ የምትችለውን ሁሉ አድርግ በሉስኪ ማድረግ የምትችለውን ሁሉ አድርግ የት ዛሬ የት እዚ መቼ ዛሬ የት እዚህ በምን አይነት ሁኔታ በትርፍህ በኪሳራት በሀዘንህ በደስታት በሹመትህ በሽረትህ በተሰማራበት የስራ መስክ ሁሉ። ክርስትና ከሌሎች ዓለማውያን ጉዳዮች ከፖለቲካው፣ ከኢኮኖሚው፣ ከሳይንስና ከቴክኖሎጂው ከዓለማዊ ጉዳይ የሚለየው አንዱ ሰዎች ማድረግ የሚችሉትን ነገር አድርገው መጽደቅ መቻላቸው ነው። ሁሎ ዘ ትክል ደከለ ገቢር ማለት እጅ ላይ ያለውን አድርግ ነው። አንድ ጥያቄ ልጠይቃችሁ። ክፍለ ከተማ ሄዳችሁ የንግድ ፈቃድ ለማውጣት ስጠይቁ መቶ ብር ነው ያለኝ በመቶ ብር ንግድ ልከብት ፈልጋለሁና ፈቃድ ስጡኝ ብትሉ ይሰጧቸዋል ንገሩኝ ይዘህ ይሰጧቸዋል ለምን በመቶ ብር ይነገደን አይነገድም መቶ ብር ራሱ ምን ማለት ነው ለራሱ ጠፍቶበታል እንኳን ለኛ ሆነቱን ለምን ስለዚህ መቶ ብር ይዞ የንግድ ፈቃድ ማውጣት ይቻላል በአስር ብር ሆቴል መክፈት ይቻላል ሱቅ መክፈት ይቻላል መኪና መሳፈር ይቻላል አይቻልም መንግሥተ ሰማያት መግባት ግልቻለ። ለዚህ ነው ባለቤቱ በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ እውነት እላቸዋለሁ በሰማይ ምን አይጠፋበትም፣ ዋጋው አይጠፋበትም። በአራቱ ጉባኤያት አንዱ በሆነው በመጽሐፈ መነኮሳት ላይ ደግሞ እንዲህ ተብሎ ተጽፏል። ጠቢብሰ በፍተታትህ ምስት ይሳየጣ ለመንግሥተ ሰማያት ወዘሰ ይዘሩ ነዋዮ ዘንበለ በለ ጥበብ በታይከውን ብልህ ሰው፣ አስተዋይ ሰው፣ አገናዛቢ ሰው፣ አማኝ ሰው በቁራሽ እንጀራ ምን አልኩኝ? በቁራሽ እንጀራ መንግሥተ ሰማያትን ይገዛል አለ። በምን እንደው የሚገዛው መንግሥተ ሰማያትን ብላችሁ ጮክ ብላችሁ ነገሩ። በምን እንደው የሚገዛው መንግሥተ ሰማያትን በቁራሽ እንጀራ። አንድ ክፍል ኮንዶሚኒየም መግዛት ይቻላል? አንድ ክፍል የቀበሌ ቤት መግዛት ይቻላል፣ አይቻልም። መንግሥተ ሰማያትን መግዛት ይቻላል። ለምንድን ነው የመንግሥተ ሰማያት ዋጋ ከአንድ ክፍል የቀበሌ ቤት አንሶ ነው ወይ ካላችሁኝ አይደለም። ዋጋ ዋናውን ዋጋ ቀራኔዮ ላይ እግዚአብሔር ከፍሎታል። ቆስሎ ተቸንክሮ ተገርፎ ሐሞት ቆምጣጤ ጠጥቶ ከሰማይ ወደ ምት ወርዶ ከድንግል ተወልዶ በበረት ተጥሎ በጨርቅ ተጠቅሎ ተርቦ ተጠምቶ ጹሞ ጸልዮ ሰግዶ እኛ ባለፍንባቸው መከራዎች ሁሉ አልፎ ቀራኒዮ ላይ ትልቁን ዋጋ ብሎታል ስለዚህኛ ዝም ብለን ዘው ብለን እንዳልገባ የእንዴን አረፍት እንዲሰማን ኃላፊነት እንዲሰማን ይችን አድርጊያ ነው ብለን ለአእምሯችን መልስ እንድናገኝ በቀዝቃዛ ውሃ የት ይገባል መንግስተ ሰማያት ይገባል ብልህ ሰው በቁራሽ እንጀራ ማንን ይገዛል አለ መንግስተ ሰማያትን ይገዛል ስለዚህ በቤተ ክርስቲያን በሃይማኖት ሰዎች በትንሽ ነገር መጥረቅ ይችላሉ። እንደውም መጥረቅ ይችላሉ። ገንዘብ ያለው ገንዘቡን ቅዳሴያችን ምን ያላል? ተወከፍ ወለ ተወከፍ አማሆሙ ይልና ወለ ይፈቅዱ ይሃቡ ዋልወሙ ዘይሁቡ ተወከፍ ፍቶቶሙ፣ ሊሰጡ ፈልገው፣ ሊሰጡ ፈልገው መስጠት እየፈለጉ እየተመኙ ገንዘብ የሌላቸው ሰዎች ካሉ እንላል። በቅዳሴ ዞትርም ብብ ነው ማለት ነው ተወከፍ ፍቶቶሙ ምኞታቸውን ስጦት አድርገ ተቀበል እንላለን። እየሰማችሁን ስ እኔ ለምሳሌ ንግድ ቦታ ሄዳችሁ ላተርፍ የፈለጉት መቶ ሺህ ብር ነበረ፣ ነገር ግን አልተሳካልኝም ንግድ ፈቃድን አሰርዙ። ይቀበሏችሁን? አይቀበሏችሁም። ልባችሁን አያነጉትም፣ ሀሳባችሁን አይሰሙትም። እግዚአብሔር ግን ግንባር ሳይሆን ልብን ያነባል። አንዳንድ ሰው ልጥርሱ እየሳቀ ልቡም ያለቅሳለ። በሱፍ የተሸፈነ በወርቅ የተሸፈነ በውድ መኪና የተሸፈነ በዝና የተሸፈነ በእውቅና የተሸፈነ ከውስጥ የሚፈሰውን እንባ ከውስጥ ያለውን ዋይታ፣ ሰቆቃ የሚያዩ ማለው እግዚአብሔር ነው።